ጳጳሳችሁ በስምላህ ወሰላቱ ሰላሙ ላ ረሱሊላህ። ይህ መልእክት ለክርስቲያኖች ነው። ጳጳሳችሁ አባ ማቲያስ በሙፍቲ ሞት እያለቀሱ ነበር ብላችሁ ይሄን በጣም እንደ ትልቅ ቁም ነገር አድርጋችሁ አውርታችሁታል። ጥሩ ነው፣ ግን እውነተኛ እንሁንና መልሳችሁ ደግሞ ምን አላችሁ? ወደ ሁለት ወደ ሶስት ዓመት በፊት በወስዳችሁ አባ ማቲያስ ትግሬ እንደሆኑ ይታወቃል። ህውሃት ወያኔ የሚባለው ቡድንና የሀገራችን መሪ መንግስት ብልጽግና ጦርነት ላይ በሆኑ ሰዓት እኚህ ሰውዬ ጁንታ ሲባሉ ነበረ። ያኛው ለቅሷቸው እርም ከተደረገ ይሄኛው ለቅሷቸውን እንዴት እርም ማድረግ ከበዳችሁ ልበበሉ። አባ ማቲያስ ለምን በሙፍቲ ሞት አለቀሱ የሚል አይደለም ዋናው ዓላማ። አገራችን ላይ የተለመደ ነው፣ ሙስሊም ሲሞት ክርስቲያን ያለቅሳል ክርስቲያን ሲሞት ሙስሊም ያለቅሳል። እንደ ጉርብትናው እንደ ቅርበቱ ማለት ነው። እንደገና ምን ትሉናላችሁ? ሙፍቲን እንዴት ሰው ይጠላል ትሉናላችሁ? እናንተ የወደዳችሁበት የራሳችሁ መስፈርት አላችሁ አደለ? እኛ ደግሞ እሳቸውን የተቃወምንበት የራሳችን መስፈርት አለን። ለምን? እስልምና ውስጥ ስለሆነ ያለ ነው። እንዴት ተቃወማችኋቸው ብትሉ ለምሳሌ የሚከተለውን ቪዲዮን ጋብዛችኋለን። በስተዛሬ አገራችንም እንዲያቆም ነበሩ በባለሥልጣኖቹ ወጥሮ ነበር። ጊዜ የሚያዛግ ደህንነት አላችሁ ነበሩ። ተው እባካችሁ የሽግር መንግስት ላይ ይወጣል፣ እኛ ላይ ብቻ ሳይሆን እናንተም ላይ ይደርሳልላችሁ ነበር። በኋላ አውርታችሁታል ጥሩ ነው፣ ግን እውነተኛ እንሁንና መልሳችሁ ደግሞ ምን አላችሁ? ወደ ሁለት ወደ ሦስት አመት በፊት በወስዳችሁ አባ ማቲያስ ትግሬ እንደሆኑ ይታወቃል። ህወሓት ወያኔ የሚባለው ቡድንና የሀገራችን መሪ መንግስት ብልጽግና ጦርነት ላይ በሆኑ ሰዓት እኚህ ሰውዬ ጁንታ ሲባሉ ነበረ። ያኛው ለቅሷቸው እርም ከተደረገ ይሄኛው ለቅሷቸውን እንዴት እርም ማድረግ ከበዳችሁ ለበበሉ። አባ ማቲያስ ለምን በሙፍቲ ሞት አለቀሱ የሚል አይደለም ዋናው ዓላማ። አገራችን ላይ የተለመደ ነው። ሙስሊም ሲሞት ክርስቲያን ያለቅሳል፣ ክርስቲያን ሲሞት ሙስሊም ያለቅሳል፣ እንደ ጉርብትናው እንደ ቅርበቱ ማለት ነው። እንደገና ምን ትሉናላችሁ? ሙፍቲን እንዴት ሰው ይጠላል ትሉናላችሁ። እናንተ የወደዳችሁበት የራሳችሁ መስፈርት አላችሁ አደለ? እኛ ደግሞ እሳቸውን የተቃወምንበት የራሳችን መስፈርት አለን። ለምን? እስልምና ውስጥ ስለሆነ ያለ ነው። እንዴት ተቃወማችኋቸው ብትሉ፣ ለምሳሌ የሚከተለውን ቪዲዮን ጋብዛችኋለን። እስከ ዛሬ አገራችንም እንዲህ ነበር ባለስልጣኖቹ እና በኢጸየም የዛ ጊዜ ደህንነት ኃላፊ ነበሩ። ተውባካቸው ይህን ችግር መንግስት ላይ ይወጣልኛ ላይ ብቻ ሳይሆን እናንተም ላይ ይደርሳል እላቸው ነበር። በኋላ ያሁ እንግዲህ በእነ መለስ ጊዜ እነሱ ላይ ሲደርስ መጥፋት አለበት ብለው ያ ሁሉ ችግር ተፈጠረ። መጀመሪያ ተውጡ ማጥፋት ይቻል ነበር። መንግስት የዛ ጊዜ በጎናችን አልቆምም፣ መፈለግ አይፈልገውም። ግን ሙስሊሙ ላይ ብቻ ያጥ ይቀር መስሎታል እንጂ ወደ መንግስት አልፋል አመስለውም። አሁን አገሩ በሙሉ ተዳርሷል። የሌላ ማጥፋት አልተቻለ። እንግዲህ ከዚህ እንዳያችሁት ምንድን ነው አንድ የሃይማኖት አባት የተባለ እንግዲህ ድሮ ባለስልጣን መለስ ዜናዊና አባይ ጸሐዬ እንደነበሩ ይታወቃል። አሁን ስለ ክርስትና አልነግራችሁም። ለምን በእናንተ ሃይማኖት ይቻል ይሆናል። በእኛ ሃይማኖት ግን ነቢዩ ሙሐመድ ሰለላሁ ዓለይህ ወሰለም እንደማይቻል ነት የተናገሩት ምንን ሙስሊም ሙስሊም ወንድሙን አሳልፎ አይስተዋሉ? ይኸው ሙፍቲ እዚህ ጋር ምን ብለው ነበረ? ለአቦይ ጸሐዬና ለመለስ ዜናዊ ነግረናቸው ነበር፣ እነዚህ ወጣቶች አይሆኗችሁም ብለን። እውነት የሃይማኖት አባት የሙስሊሞች መሪ ተብለው በስራቸው ያሉትን አካላት እንግዲህ ይህንን እኮ እኛ አላወቅንባቸውም ነበረ ራሳቸውን የተናገሩት ለአቦይ ጸሐዬና ለመለስ ዜናዊ አሳልፈን ሰጥተናቸው ነበር አሉ ከዚህ ምን ትይዛላችሁ እኛ የራሳችን የቤት ሥራ አለን ስለ ሃይማኖታችን ነው የምናወራው ብንቀየማቸው አሁን ሌሎቹ ነገሮች ስለማይገቧችሁ ነው አንድ ነገር ብቻ ግን ልጠቁማችሁ ምክንያቱም ክርስቲያኖች በደንብ ልትረዱት ስለሚገባ በጣም ወሃቢያ ምናምን እየተባለም እየተወራ ነው ትልቁም ነገር ላስጨብጣችሁ፣ በኦርቶዶክስ እምነት ከአዳም በፊት ሰው አለ ብላችሁ ታምናላችሁ? አታምነውም አይደል? ከአዳም በፊት የሰው ልጅ የለም። የመጀመሪያው ሰው ልጅ አዳም ነው፣ ነው አይደል ምትሉት። ሙፍቲ የማይቃወሟቸው እንደ ጥሩ የሚያዩዋቸው የቃጥ ባሪ ተከታዮች የሚባሉ አሉ። ይህ ዥንጉርጉር ኮፍያ የሚለብሱት ምን ይላሉ?

ይህንና የመሰል የሆኑ ችግሮች አሉ። እኛው ራሳችን የምናውቀው ማለት ነው። ስለዚህ እባካችሁ እባካችሁ ማለት በቃ እናንተው ፈራጅ፣ እናንተው ፈራጭ፣ እናንተው ቆራጭ እንዴት ልትሆኑ ትችላላችሁ? እኛ ለምሳሌ ካስታወሳችሁ ኦርቶዶክሶች የቄስ በላይ ጉዳይና የኦርቶዶክስ ጉዳይ ብላችሁ ብዙ ጭቅጭቅ ውስጥ ገብታችሁ ነበር። እኛ እንደ ሙስሊም ዝምነ ነው ያልነው፣ ለምን አይመለከተንም። እናንተው ራሳችሁ ኦርቶዶክሶች በራሳችሁ መፈጸም መከራም ከሆነ መሸከም መታገስ የምትችሉት የራሳችሁ ጉዳይ አለ። እኛ ሙስሊሞችም በራሳችን የሆን ነገር እንድንሰራ ይፈቀድልን ተውን። እናንተም በእኛ ትግቡ፣ ልክ እኛ በእናንተ እንደማንገባ ሁሉ። ከፊሎች ደግሞ ምን ይላሉ? ሙፍቲ እኮ የወረዱት አማራ ስለሆኑ ነው ይላሉ። ያሁን ለምሳሌ በእናቴም በአባቴም ጎንደሬ ነኝ፣ አማራ ነኝ። በእስልምና አልሐምዱሊላህ አላህ ከዚህ ዘር ነው የምትፈጠረው ብሎ መርጦልኛል። ደስ ብሎ ይቀበላሉ። ሐጅ እብራሂም ቱፋ የተባሉት ኦሮሞ ናቸው። አላህ አላህም ፈሪ ያደርጋቸው፣ ለሙስሊሙም ይበጁ ያደርጋቸው። በእኛ ማለት ነው አማራ መራ፣ ኦሮሞ መራ፣ ጉራጌ መራ፣ እኛ እንትናችን አይደለም። ሙስሊም እስከሆነ ድረስ ማንም ሊመራን ይችላል። ነቢዩ ሙሐመድ ሰለላሁ አለይህ ወሰለም ከአረቦች ዘር እንደተገኙ መካ ምድር ላይ እንደነበሩ ይታወቃል። ከመሆኑም ጋር ግን ቢላል ተብሎ ኢትዮጵያዊው ባሪያ ተብሎ ሲሸጥ የነበረው አዛን እንዲል የአረቦቹን ትከሻ ሁሉ ተንጠላጥሎ ነው እላይ ማማው ላይ ወጥቶ አዛን ያለው። እኛ ዘንድ ችግር የለብንም። ሙፍቲ አማራ ስለሆኑ አደለም የወረዱት፣ ሐጂ ኢብራሂም ቱፋ ኦሮሞ ስለሆኑ አደለም የመጡት። በቃ ስልጣን ልክ ማንኛውም ሰው አላህ በፈለገው ጊዜ ስልጣን ይሰጠዋል፣ በፈለገው ጊዜ ደግሞ ስልጣን ይነጥቀዋል። ለሙፍቲ ስልጣን ሰጥቷቸውም የነበረው አላህ ነው፣ ስልጣን የነሳቸውም አላህ ነው። ለኢብራሂም ቱፋም ስልጣን የሰጣቸው አላህ ነው። ነገ ሲፈልግ ደግሞ ከኢብራሂም ቱፋ ይነጥቃቸዋል። በቃ ልክ እናንተ ውስጥ ቀያየሩ የለም። ስለዚህ እባካችሁ ማለት አርቃችሁ አስቡ። ሌላው ታላቅ ነጥብ ትኩረት ሊደረግ የሚገባው ክርስቲያኖች የእውነት ሰው ሁኑ። የእውነት ሰው ሆኑ ስንል ምን ማለት ነው? ይሄ ምክሩ ለሙስሊሞችም ጭምር ነው። እንደሚታወቀው እኛ የምናምንበት ምናምንበት ነገር ለእናንተ ክህደት ነው። እናንተ የምታምኑበት ነገር ለእኛ ክህደት ነው። ለምሳሌ እኛ ሙስሊሞች አላህ አይወልድም አይወለድም እንላለን። እናንተ ደግሞ አላህ ልጅ አለው ዒሳ የሚባል ትላላችሁ። እኛ ዘንድ አላህ ልጅ አለው ማለት ክህደት ነው። እናንተ ዘንድ ደሞ ኢየሱስ ያላህ ልጅ አይደለም ማለት ክህደት ነው ስለዚህ የክርስትና መሰረቶቹ ውስጥ ምን ሚል መሰረት አለ ያላመነ ያልተጠመቀ አይድንም ትላላችሁ ሙፍቲ እንደሚታወቀው አልተጠመቁም ኢየሱስ ደግሞ የአላህ ልጅ ነው ብለውም አያምኑም ነበር። እንዴት ነው ለኚህ ግለሰብ መንግስተ ሰማያትን ውረሱ ብላችሁ ጸሎት የምታደርጉላቸው! እኔ ልጅ እያለሁ ማስታውሰው ሐታ ስለ ክርስትና የሆነ ያህል ማቀው ስለነበረ የክርስቲያን አባቶች ሲመክሩ ልጆችን ሲያስተምሩ የሰማሁት ምን ነበረ? ዘፋኝ መንግስተ ሰማያትን አይወርስም ነበር የሚባለው። አሁን ግን በተጨባጭ የምናየው ምንድን ነው? ዘፋኞች ሲሞቱ ራሱ በክርስትናው ዓለም ላይ ሌላ ብይን ነው እየተሰጣቸው ያለው። ስለዚህ እውነተኛ እንሁን። ሌላ ወሳኝ ንጥብ የማነሳላችሁ ደግሞ ምንድን ምንድነው እኛ ሙስሊሞች በሃይማኖታችን ሐውልት መስራት ወደ ባዕድ አምልኮ ቀብርን ወደ ማምለክ ሙታኑን ወደ ማምለክ ይመራል። ይሄ ደግሞ የእስልምና መሰረት ነው። ስለዚህ የመጀመሪያ እንድታከብሩልን የምንፈልገው ሃይማኖታችንን ነው። ለምንድን ነው ለሙፍቲ ሐውልት ይሠራላቸው? ጭራሽ አንዳንዶቹ ምን ይላሉ፣ በእስልምና እንደማይፈቀድ እናቃለን፣ ግን እኛ ለሙፍቲ ያለን ውዴታ ምን ገልጽበት ነው ይላሉ። እንዴ ሙፍቲ እኮ ከሙፍቲነታቸው ከኢትዮጵያዊነታቸው ከመሳሰለው ባሕሪያቸው በላይ እኮ ቁጥር አንድ እኮ እስልምናቸው አለ። እስልምናቸው ማይፈቅደውን ነገር እየሰራችሁ ሙስሊሞች ውስጥ ክልክል የሆነውን ነገር ካልገነባም ብላችሁ ይሄ እኮ በጣም ነውር ነውና፣ እባካችሁ ተዉን ነው በቃ። ዋና የዚህ ቪዲዮ ዓላማ ተዉን፣ ተዉን፣ ተዉን ሌሎች በእናንተ ቤት ምንም ሊያደርጉ እንደማይሞክሩት ሁሉ